ሰላም ጤና ይስጥልኝ ውድ የተከበራችሁ የሙሄ አፕ ዩቱብ ቻናል ተከታታዮች፣ ያላችሁ በሰላም ታይ ደርሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ ስለ ፒቱፒ እናወራለን። አዳዲስ መረጃዎች አሉ። እነሱን ወደ እናንተ የማደርስላችሁ ይሆናል። ፒቱፒ ኢትዮጵያ ውስጥ እንግዲህ ቆሟል ማለት ይቻላል። ምክንያቱም ያላችሁትን ዶላር ሁለት አካባቢ ዶላሮች መሸጥ ትችላላችሁ ባይ ቤት ላይም ቤት ጌት ላይም እንደዚሁም ደግሞ የተለያዩ ኤክስቼንጆች ላይ ማለት ነው ነገር ግን ባይ ማረት አትችሉም ወይም ደግሞ ዶላር መግዛት አትችሉትም ምክንያቱም ሻጭ የለም በአሁኑ ጊዜ ማለት ነው ባይናንስ ደግሞ አንድ ኢሜል ለሁላችንም ለባይናንስ ተጠቃሚዎች አንድ ኢሜል አድርሶን ነበረ እሱን ኢሜል ላስመለክታችሁና ምንድን ነው ያለውን የሚለውን ነገር እንመለከ ባይናንስ፣ የተላከ ኦክቶበር 31 ላይ ነው ለሁላችንም የደረሰው። አፕዴት ኦን ፒ ቱ ፒ ትሬዲንግ ብሎ ወደ ወደኛ ያመጣው ነገር አለ። እዚህ ላይ የገለጹትን ማንበብ ትችላላችሁ እናንተ። እኔ በአጭሩ ግን ለእናንተ ላስረዳችሁ እንግዲህ ፒቱፒን የተመለከተ ያጋጠመንን ችግር ወይንም ደግሞ ፒቱፒ ኢትዮጵያ ውስጥ ያላችሁትን ያጋጠሙትን ችግሮች እናውቃለን ብሏል። እንግዲህ ፒቱፒን የተመለከተ ከመንግስት ጋር እየተነጋገሩ እንደሚገኙ እና ይህንን ችግር በዘላቂነት ለማፍታት ከመንግስት ጋር እየተደራደሩ እንደሚገኙ በግልጽ ገልጾታል ማለት ነው። መንግስት እንግዲህ ፒቱፒ ላይ የሚሸጠው የገንዘብ መጠን በስምንት ፐርሰንት ብቻ መብለጥ አለበት የሚል አቋም አለው ከዚህ በፊት ገልጫ የላቸዋለው ፒቱፒ ጋርም እየተነጋገሩ እንደሆነ፣ ፒቱፒ ደግሞ ከመንግስት ጋር እየተነጋገረ እንደሚገኝ በግልጽ አሳውቆታል። ያንን ነገር በቅርቡ አንድ መፍትሄ እናመጣለን የሚል ነገር ነው እንግዲህ የገለጹት ማለት ነው። ስለዚህ ፒቱፒ ላይ የተፈጠረውን ችግር ተረተናል ነው የሚሉት እዚህ ላይ በትግስት ስለጠበቃችሁን በጣም እናመሰግናችኋለን። ፒቱፒ ላይ የተፈጠረውን ነገር በደንብ ተመልክተናል ብለዋል። እንግዲህ አንዳንድ ነገሮች መሻሻሎች አንዳንድ ለማሻሻል የሚያደርጉትን ነገሮች እየተነጋገሩና ለማሻሻል እየሰሩ እንደሚገኙ ከዚህ በላይ ባይናንስን ፒቱፒ ላይ ለማዘመን እየሰሩ እንደሚገኙ በግልጽ ያስቀመጡት ነገር አለ። ከዚህ ጋር ተያይዞ ያሉትን ነገሮች ለእናንተ ልንገራችሁ። ባይናንስ እንግዲህ በቅርብ ጊዜ ይዘምራል ብዬ አስባለሁ። ግን የሚጀምርበት መንገድ ከዚህ በፊት ከምናቆ ጡጡር ይበዛበታል ብዬ አስባለሁ። ምክንያቱም በ160 አካባቢ እንዲሸጥ ነው መንግስት የሚፈልገው ዶላር አንድ ዶላር በኤክስቼንጆች ወይንም ደግሞ በጥቁር ገበያ ማለት ነው። በመንግስት ደግሞ 48 ነው በአሁኑ ጊዜ የሚገኘው በ8% መብለጥ እንዳለበት ነው የሚረዳው። ስለዚህ የተለያዩ ኤክስቼንጆችም ቀንሶት በ162 163 አካባቢ ነው መሸጥ የምትችሉት። ሴል ማድረግ ትችላላችሁ። ዶላር ያላችሁትን ዶላር መሸጥ ትችላላችሁ። ማግዛት ግን አትችሉትም። ሶ ገዢዎችም ማስታወቂያ የሚያወጡት ሰዎች ደግሞ የጠፉበት ምክንያት ምንድነው? ከዚህ በ162 ገዝቶ ከሆነ 167 አካባቢ ከሆነ ነው እንጂ አያዋጣቸው። ስለዚህ ማስታወቂያ ማውጣት አቆሙ። ሙሉ በሙሉ ዶላር የሚሸጠው ሰው የለም ማለት ነው። ስለዚህ ያለውን ይዞ ይቀመጣል ማለት ነው። ፒቱፒ ትሬደር የሆነ ሰው ማለት ነው። ፒቱፒ ላይ የሚነግድ ሰው። ስለዚህ ለዛ ነው ዶላሮች ማግዛት የማንችልበት ኢትዮጵያ ውስጥ ሆነን ፒቱፒ ላይ ዶላር ማግዛት አንችልም። በተለያዩ አቅጣጫዎች ከሰው ልንገዛ እንችላለን ከሰው ጋር ተነጋግረን። ፒቱፒ ላይ ግን ማግዛት አንችልም ማለት ነው። ስለዚህ ይሄንን ነገር ተረጥቶ ደግሞ ባይናንስ በቅርብ ጊዜ አንድ መፍትሄ እናመጣለን የሚል ነገር ነው። ከመንግስት ጋር ተነጋግሮ እንግዲህ ያመጣሉ ብዬ አስባለሁ። ግን ጥንቃቄ ልታደርጉት የሚገባ ነገር አለ። አሁንም የሚነግራችሁ ጥንቃቄ ልታደርጉት የሚገባ አንደኛ P2P ከአሁን በኋላ ቁጥጥር ይበዛጥበታል ብያቸዋለሁ። ስለዚህ አንድ መፍትሄ ይመጣል ብዬ አስባለሁ። P2P ላይ መጠንቀቅ አለባችሁ። ከዚህ በፊት እንደፈለግነ እንገዛለን፣ እንደፈለግን እንሸጣለን። አሁን ግን ቁጥጥር አለበት። ያ ቁጥጥር ደግሞ ከመንግስት ጋር ነው። ስለዚህ ከአካውንቶች ጋር ይያያዛል ማለት ነው። እናንተ ኤክስቼንጅ ስታደርጉት፣ ለምሳሌ አንድ ከአንድ ሰው ዶላር ለማግዛት ስታስቡት፣ በኢትዮጵያ ንግድ ባንክ ነው ወይንም ደግሞ በቴሌብር በተለያዩ ሲስተሞች ነው ሚንከፍለው በኢትዮጵያ ብር አይደል ያ ሲስተም ደግሞ መንግስት ከነቃ ቀጥታ የእናንተን አካውንት ያግዳል። ስለዚህ አደጋው ውስጥ ትወድቃላችሁ ማለት ነው። ስለዚህ ይሄ ነገር እስከምረጋጋ ድረስ ራሳችሁን ቆጥባችሁ ቢትዙት ይመረጣል ብዬ አስባለሁ። በነገራችን ላይ ፒቱፒ ቴሌግራም ዋሌት ላይ አለ፣ ጌታ ኤው ላይ አለ ውስን ቢሆንም ስለዚህ ግን እዛ ላይ የሚያለው ነገር ምንድነው? ከ20 5 10 በላይ ካልሆነ በቀር ትናንሽ ዶላሮችን መግዛት አትችሉም የሚል ነገር አለ። ስለዚህ እስከ መቶ ሰማንያ እስከ መቶ ዘጠና አካባቢ አይቻሉ። ቴሌግራም ዋሌት ላይ ግን ሪስክ መውሰድ አለባቸው። የሆነ ነገር ሀፕን ቢያደርግ ለዛ መቋቋም አለባችሁ ማለት ነው። ስለዚህ ፒቱፒ ላይ ያለው ነገር ጥንቃቄ ይጠይቃል። ባይናንስ እንግዲህ በቅርቡ አንድ መፍትሄ ያመጣል ከመንግስት ጋር ተነጋግሮ የሚል ነገር አለ። እነሱም ራሳቸው ከመንግስት ጋር እየተነጋገሩ እንደሚገኙና አንድ መፍትሄ እንደሚያመጡ እንደዚህም ደግሞ ሲስተሙን ለማሻሻል ብዙ ጥረት እያደረጉ እንደሚገኙና ነገሩ ደግሞ በምን እንደተፈጠረ እንደተረዱና ለዚህ ደግሞ መፍትሄ እየፈለጉ እንደሚገኙ በግልጽ ነግሮናል ማለት ነው። ስለዚህ ፒቱፒ ላይ ያለው ነገር ይሄን ነው። እኔ ግን የሚመክራችሁ ነገር ምንድን ነው? ፒቱፒ ላይ ትሬድ ለማድረግ ያሰባችሁ ሰዎች፣ ከዚህ በፊት ትሬደር የሆናችሁ ሰዎች ጥንቃቄ አድርጉት። አሁንም ደግሜ ነው የሚነግራችሁ፣ ይህንን የሚነግራችሁ ከአሁን በኋላ መንግስት አካውንታችን ላይ ቁጥጥር ያደርጋል። ስለዚህ የእኛ ዶላሮችን ስንገዛ በኢትዮጵያ ብር ነው፣ በአካውንት ነው። ስለዚህ እዚህ ላይ መንግስት እየሰራ እንደሚገኝ ያሳያል። እንግዲህ ከነዚህ ድርጅቶች ጋር መንግስት ደግሞ በደንብ በጥብቅ እየሰራ እንደሚገኝ እና ፒቱፒ የተቋረጠበት ምክንያትም ይሄ እንደሆነ ግልጽ ነው። ስለዚህ አሁን የራሳችሁን ገንዘብ ከማጣታችሁ በፊት አካውንታችሁ ከመታገድ በላይም አልፎ እንግዲህ መግለጫውን ሰምታችኋል። ከዚህ በፊት ነግሬያችኋለ። እንግዲህ ከዛም አልፎ ወንጀልም ነው። ስለዚህ በተለያዩ ወንጀል ልትጠየቁ ትችላላችሁ። ስለዚህ ራሳችሁን ቆጥቡ። እነሱ የሚያመጡትን መፍትሄ ካለ ፒቱፒ። በነገራችን ላይ ለምሳሌ 158 159 አካባቢ ሰዎች የሚሸጡ በኢትዮጵያ ብር ቢሸጡ ብንገዛ እንኳን በመቶ 60 በመቶ 62 አካባቢ ቢንሸጠ መልሰን አትራፊ መሆን እንችል ነበር። ግን ያ ነገር የለም። አሁን ሲስተሞች እስከሚሻሻል ድረስ ጠብቁት ልላችሁ ፈልጋለሁ። እንደዚህም ደግሞ ላይ ላይ የተለያዩ ስራዎችን ሰርታችሁ ምን የሚታረጉ ሰዎች በቀላሉ ምንድነው ማድረግ ያለባችሁ እናንተ ቀጥታ መሸጥ ትችላላችሁ። በነገራችን ላይ 162 168 አካባቢ መሸጥ ትችላላችሁ። ግን ኮንታክት አድርጋችሁ ለሚታወቁ ሰው ብትሸጡት ይመረጣል ብዬ አስባለሁ። ምክንያቱም የሆነ ነገር ሀፒን ቢያደርግ ተጠያቂ የለም ማለት ነው። ስለዚህ ከዚህ ጋር ተያይዞ ነው። ሌላ ደግሞ የሚነግራቸው ምንድን ነው የትኛውም ገንዘብ በተለያዩ ስራዎች የሚታገኙትን ዶላሮች እንግዲህ መሸጥ የምትችልባቸው አካውንቶች አሉ። ካሽ ጎ አለ፣ ተለያዩ አሉ። እነዚህ አፕሊኬሽኖች ማለት ነው በመቶ 160 በ165 አካባቢ የሚገዙት ህጋዊ የሆኑ እነዚህ አካውንቶች እንዴት መክፈት ትችላላችሁ እንዴት አድርጋችሁ ደግሞ ያላችሁትን ዶላር ወደዛ መሸጥ እንደሚችሉት ቀጣይ የሚነግራችሁ ይሆናሉ። ሶስት አፕሊኬሽኖች አሉ ህጋዊ የሆኑ በትክክል የሚሰሩ ህጋዊነትም የተረጋገጠበት ማለት ነው ካሽ አለ ሌላም ሌላም አለ። እሱን በሂደት አካውንት አከፋፈትና እንዴት አድርጋችሁ ያላችሁትን ዶላር ከተለያዩ ኤክስቼንጆች ወደዛ አካውንቶች ወደ ኢትዮጵያ ብር እንዴት ወደ ራሳችሁ ማስገባት እንደምትችሉት ቀጣይ ምሰራላችሁ ቪዲዮ ይኖራል። እስከዛ ሰላም ቆዩልኝ እያልኩ ፒ ቱ ፒ የተመለከተ ይህንን ነው መረጃ እንግዲህ ባይናንስ ደግሞ ያው ይሄን ነገር ተራትቶታል። ባይቢቲም ቢትኪትም ይቀጥላሉ ብዬ አስባለሁ። ከመንግስት ጋር ተነጋግሮ እዚህ ላይ አንድ መፍትሄ አመጣሉ ብዬ አስባለሁ። ግን ራሳችሁን ልትጠነቀቁት ይገባል። የዛሬውን እዚህ ላይ ጨርሻለሁኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸራ ቆየን እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸራ ቆየን።